ሰላም ጤና ይስጥልኝ። ተወደዳችሁ እና ተከበራችሁ ክቡራትና ክቡራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ አርብ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ቀጥሏል። በምዕራብ ጎጃም በቡሬ ከተማ አጠገብ ከባድ ውጊያ ተደርጓል። ባንጃ ተራራ በተባለው ቦታም የተከፈተው ውጊያ ኪሳራን አድርሶባቸዋል ነው የተባለው። በተመሳሳይ በሰሜን ሸዋ ምንጃር በህረት በተከፈተው እንግዲህ ውጊያ ጉዳት ደርሶባቸዋልም ተብሏል። የሕዝብ ጤና ጣቢያን በከባድ መሳሪያ ማውደማቸው ተሰምቷል። በሌላ መረጃ በሰሜን ወሎ ራያ ከተና ድንጋይ ቀበሌ እንዲሁም የአረፋ ጊዮርጊስ እና አራዶም አካባቢ ከባድ ውጊያ ተደርጓል። በአራዶም ከተማ የሚገኘው የአገዛዙ ጦር ካምፕ ማመታቱ ነው የተሰማው። በሰሜን ጎንደር እስቴ ወረዳ ፋኖ ለመክበብ የነበረው ኃይል መልሶ ከበባ ውስጥ መግባቱ ነው መረጃዎች የሚጠቁሙት። አማራ ክልል ላይ እንግዲህ በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። በተለይ ከፍተኛ ቁጥር ያለው የአገዛዙ ሰራዊት ዘመቻ እያደረገበት ያለው እና በሌሊት የፋኖ ቀጠናን በመክበብ ከበባ ፈጽመን ፋኖን እጅ እናሰጣለን ብሎ ትኩረት ያደረጉበት የጎንደር ቀጠና ነው። ይሄ የጎንደር ቀጠና እንግዲህ መረጃው ቀድሞ ፋኖችን እየደረሰ የከበባ ከበባ እነሱ የፈጸሙትን ከበባ ፋኖዎቹ በድጋሜ በከበባ ላይ ከበባ በመፈጸም ዋጋ እያስከፈሏቸው እንደሚገኝ ነው የታወቀው። ከጎንደር ውጭ ጎጃምም አልፎ አልፎ እንዲሁም በወሎ ቀጠናም እንደዚሁ ተመሳሳይ ሰሜን ወሎ አካባቢ አዳዲስ ውጊያዎች እየፈነዱ እንደሚገኙ የተገለጸበት ሁኔታ ነው ያለው። በሌላ መረጃ በአማራ ክልል በተለያዩ የህዝብ ስብሰባዎች ላይ እንግዲህ ፋኖን እና ህዝብን ለማለያየት ብልጽግና ባለስልጣናት ከፍተኛ ዘመቻ እየተሰራ እንደሚገኝ ተገልጿል። ለአብነት ፋኖ ህዋት ላይ ጥይት አይተኩስም። ይሄ ነው ወይ እንግዲህ ለአማራ መታገል? ህዋት በዞብል ጥግ ላይ ምሽግ እየቆፈረ ዜጎችን እያሰቃየ ያለው ፋኖ እዛው አካባቢ ላይ ሆኖ ነው ምንም አይነት መልስ ተው እንኳን አይሏቸውም ብሏል። እንግዲህ የአማራ ክልል የኮሚኒኬሽን ቢሮ ኃላፊ በራያ ቀጠና በተደረገው የህዝብ ስብሰባ ላይ ነው እንግዲህ አቶ መንገሻ ፋንታውን ለህዝብ ፋኖን ለመወንጀል የሞከረበት አይነት አለ። እንደ ባለስልጣኑ ንግግር እንግዲህ ከሆነ ፋኖ ከህዋት ጋር እንዲዋጋ ፍላጎት እንዳላቸው የተገለጸበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ ብልጽግና በጣም በሚገርም ሁኔታ ራያ ላማጣ ህዋቶች ወደ ከተማ እንዲገቡና የተለያዩ ቢሮዎችንም እንዲከፍቱ ሌላው ቀርቶ የቤተ ክርስቲያን የእምነት ተቋማትን ሽፋን በመከላከያ እየተሰጠ ባለበት ሰዓት ፋኖን እና ህዝቡን ለመለያየት እና ቅራኔ ውስጥ እንዲገቡና የፋኖ የፋኖ አመለካከት ወደ ሌላ አጀንዳ ፋኖ ከውሃት ጋር በመስራት ከውሃት ጋር በመሰማጠር የአማራን መሬት ሰጥቷል ለማለት ባለፈው ጊዜ እጅ የሰጡት ሲያወሩ የነበሩትን አይነት ወሬዎች የአማራ ጠላት ከሆኑትና አማራ ላይ ሲተኩሱ ከነበሩት ጋር አብሮ በመስራት የአማራ ህዝብ ጥያቄ አይመለስም ብለን እጅ ሰጠናል ብለው የማይመስለውን ነገር ለማመሳሰል የሄዱበት አካሄድ ያለ ፋኖንን ባዮቹ አሁንም መንገሻ ፋንታው የተለያዩ የህዝብ ስብሰባዎች ላይ እንግዲህ ዞብል ጥግ ላይ እዛ አካባቢ ስብሰባ ህዝብ ሰብስቦ ነው። ዞብል ጥግ ላይ ህወሓት ምሽግ እየቆፈረ ፋኖ አልተኮሰበትም፣ ከሱ ጋር ሊዋጋ አይፈልግም። ሌላው ቀርቶ ተው እንኳን ብሎ ለመናገር ፈቃደኛ አልሆነም ፋኖ በማለት በዚህ አይነት መልክ ነው እንግዲህ ከህዝብ ጋር ፋኖን ለማለያየት የሄደበት አካሄድ። በአማራ ክልል በተለያዩ የህዝብ ስብሰባዎች ላይ ይሄንኑ ነው ከበሮ ሲመቱ እንግዲህ የምንመለከተው። የብልጽግና አመራሮች ዘረፋን በተመለከተ ዘራፊዎችን ራሳቸው ሽፋን በመስጠት ፋኖንን በሉ እያሉ በፋኖ ስም እንዲዘረፍ በፋኖ ስም የአርሶ አደሮቹ ከብት እንዲነዳ ቤቶች እንዲቃጠሉ ከዛም በኋላ መረጃው በፋኖ ስም እንዲወጣ የማድረግ ስራዎች እየተሰሩ ይገኛሉ። ፋኖቹ በዚህ ረገድ ጥንቃቄ እንዲያደርጉ በእነሱ ስም የሚዘርፉ ዘራፊዎችን ደግሞ በተቻለ መጠን ቁጥጥር ስር ለማዋል ማሞከር አለበት። እንግዲህ በጣም የሚገርመው ተሰብሳቢዎቹ ለምንድን ነው ፋኖ በህዋት ላይ እንዲቶክስ የፈለጋችሁት እናንተ ምን ትሰራላችሁ? ብለው ጠይቋል ጊዜ እንግዲህ ጠይቋል። ከቅርብ ጊዜ ወዲህ እንግዲህ ፋኖ ከውስጥና ከውጭ ተመሳጥሮ እየወጋን ነው ብለው ነበር። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳም ከዚህ በፊት እንግዲህ ሰሜኖቹ ተባብሮ ስልጣናችንን ሊቀሙን ይፈልጋሉ ጠንክሩ እያሉ ስብሰባ ሲያደርጉ ነበር ኦሮሚያ ክልል ላይ። ይሄ ማለት ምን ማለት ነው? ሰሜኖቹ ሲባሉ እንግዲህ ህዋት ብቻ አይደለም፣ ወይም ፋኖ ብቻ አይደለም፣ ወይም ኤርትራ ብቻ አይደለም እነዚህን ሁሉ ያጠቃለሉበትና ቀለም የቀቡበት ሁኔታ ነው ያለው። አቶ ሽመልስ አብዲሳ አሁንም እንግዲህ መንገሻ ፋንታውን ይሄንን ለማስተጋባት የሄደበትና ለህዝብ ለማስረዳት የሄደበት አካሄድ አንዱ ይሄ ነው። በሌላ መረጃ አድማጮቻችን፣ ወደ ትግራይ ክልል እንግዲህ ሸቀጦች እንዳይተላለፉ ክልከላው ዛሬም የቀጠለበት ሁኔታ ነው ያለው ከላይ በመጣት ትዕዛዝ ነው በማለት ነው እንግዲህ የፌዴራል ፖሊስ በሰርዶ ኬላ ላይ መኪኖች እንዳልፉ ተደርጓል። ይሄ ክልከላ እንግዲህ ዛሬም የቀጠለበት ሁኔታ ነው ያለው። የፕሪቶሪያን ስምምነት ጥያቄ ውስጥ እንዲገባ አድርጎታል ነው የሚሉ እንግዲህ። ክልከላው በሰርዶ ብቻ ሳይሆን በአማራ ክልልም በሶስት ኬላዎች ላይ ክልከላ ተደርጓል ይባላል። ይህ ጉዳይ እንግዲህ በመቀሌ ለንግድ ማህበረሰብ ከባድ አደጋ የሆነበት ሁኔታ መኖሩን ነው መረጃዎች ከመቀሌ አካባቢ የወጡ የሚገኙ አርማጮቻችን ተመልካቾቻችን። ሌላው በሌላ መረጃ በአዲስ አበባ ገንዘብ የሚሰጣቸውና እርዳታ የሚደረግላቸው የማናውያን ዛሬ ሰልፍ ወጥቷል። በራሱ ዜጎች ላይ የለመደው አገዛዙ እንግዲህ የማናያዎችን ደብድቦ በፖሊስ ሰልፉ እንዲበተን አድርጓል። ኢትዮጵያ ውስጥ ስደተኞች አሉ። የየመን ስደተኞች በየጊዜው እንግዲህ ገንዘብና ድጋፍ ይደረግላቸዋል። ይሄ ነገር ቆይቶብናል ብናል በማለት ነው እንግዲህ ሰልፍ የወጡት ነው የተባለው። እዚህ ሰልፍ ላይ ነው እንግዲህ ፌዴራል ፖሊስ ብተና ያደረገው። በራሳቸው ዜጎች ላይ የለመዱት እንግዲህ፣ የውጭ ዜጎች ላይም እንደዚሁ ስደተኞች ላይ እንዲህ አይነት ድርጊት ይንፈጽሟል። በሌላ መረጃ ሐማስ የተኩስ ማቆም ስምምነት አልቀበልም ብሏል። ለስልሳ ቀናት የሚቆይ የተኩስ ማቆም በእስራኤል እስር ቤት ያሉት ታጋቾችም በሁለት ደረጃ እንዲሆኑ የ18 ዜጎችን አስክሬንም እንደሚሰጥ ተናግሯል። 58 ሰው የእስራኤል ሐማስ እስር ቤት ውስጥም እንደሚገኙ ተገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ መጠነ ሰፊ የሆኑ ችግሮች እየተስተዋሉ ይገኛሉ። በአሁኑ ሰዓት አገዛዙ እነዚህን ችግሮች እንደየችግሮቻቸው መጠን መልስ መስጠትና ችግሩን መቅረፍ ሲገባው ዛሬም በአፈሙዝ ውስጥ ያማንበት ሁኔታ ነው ያለው። ሁሉንም ነገር ራብን የሚሉትንም በአፈሙዝ ለመከላከል እንደገና ደግሞ በስልጣን የሚሆን የፖለቲካ ለውጥም የሚፈልጉትን በአፈሙዝ የሚል አይነት ነገር አለ። አዲስ አበባ ከተማ ውስጥ እንግዲህ አንዳንድ እንቅስቃሴዎች መጀመራቸውን ተከትለው የድሮን አሰሳዎች እና የአደባባይ ካሜራዎች ስራ ላይ እንዲውሉ ጥሪ የቀረበበት ሁኔታ ነው ያለው። እነዚህ እነዚህ ነገሮች ለመስራት ሽር ጉድ እያሉ እንደሚገኙ ተገልጿል። አድማጮች፣ ሌላው እንግዲህ አገዛዙ ከሌሎች የፖለቲካ ሰዎች ጋር ከነጀዋር መሐመድ ጋር ለመነጋገር ኮሚቴ ያቋቋመበት ሁኔታ ነው ያለው። አሁን ከአስር ሰው ጋር ስትጣላ ከአምስቱ ጋር አውቅ ታረቅ የሚል መርሃ ግብር ነው እንግዲህ ብልጽግና እየሄደበት የሚገኘው ያሉ ችግሮች ግን እያንዳንዱን ማህበረሰብ ካለበት ቦታ እንዲወጣ እያደረገው ይገኛል። በተለይ አዲስ አበባ ቀጣይ ጊዜያቶች እነሱ የሚያደርጉት እንቅስቃሴ ያቃሉ፣ ምን እየፈጠሩ እንደሆነ አንዳንድ የታክሲ ተርሚናሎች የተራ የሚያስጠብቁትንም ከፍተኛ ቁጥር ያላቸው ከስራ ውጭ ያደረጉበት ሁኔታ ነው ያለው። እነዚህ እነዚህ ነገሮች ተዳምሮ፣ የሐኪሞች ጥያቄን ተዳምሮ፣ የህዝብ የኑሮ ውድነት አንድ ላይ ተደምሮ ቀጥታ ማህበረሰቡ ጎዳና አይወጣም ብሎ ማሰቡ አይቻልም። እንግዲህ ይሄ ህዝብ ይህንን አጋጣሚ ተጠቅሞ ድምፁን ወጥቶ ካልተነፈሰ እና ድምፁን ካላሰማ በእውነትም ሌላ ችግር አለ ማለት ነው። ህዝባችንም ማደንዘዣ ተወግቷል ማለት እንችላለን ማለት ነው። አድማጮቻችን አድማጮቻችን ተመልካቾቻችን፣ እንግዲህ ያሉኝ መረጃዎች እነዚህን ይመስሉ ነበር። ምናልባት ቀጥታ ስርጭት የሰዓት ሁኔታ ከተመቸን እንገናኛለን። የአለማሽ ተመልካች ሀሳብ አስተያየት የምናደርግበት ፕሮግራም ነው የሚሆነው። በአንደኛው ሚዲያ ላይ ብቅ ብዬ ይህንን ፕሮግራም እናከናውናለን። መልካም ጊዜ እንደሚሆንላችሁ እመኛለሁ። መልካም ሚዲያ ላይክ ሼር ሰብስክራብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ።